የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ አዳዲስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርበዋል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በዛሬው ቆይታችን በባህር ዳር ከተማ በኢትዮጵያ ብሔራዊ ምክክር ኮሚሽን አዘጋጅነት የተካሄደው አጀንዳ የመለየት ኮንፈረንስ የተጠናቀቀው በስኬት ወይስ በውድቀት የሚለውን በወርቄ ደባሱ የቀረበ የግል ምልከታን እንዳስሳለን። ቀጥለው የሚቀርቡ ሀሳቦች ሁሉ የአቶ ወርቄ ደባሱ እንጂ የአገው ሚዲያ አቋም እንዳልሆነ ማሳወቅ እንፈልጋለን። መልካም ቆይታም። እንደሚታወቀው ሚያዝያ ሁለትና ሶስት ቀን 2017 ዓ ም በባህር ዳር ከተማ በኢትዮጵያ ብሔራዊ ምክክር ኮሚሽን አዘጋጅነት ሲካሄድ የቆየው ኮንፈረንስ ሁለቱንም ስሜቶች ይዞ በስኬትና በውድቀት ነው የተጠናቀቀው ማለት ይቻላል። የኮንፈረንሱ ስኬቶችም በጉባኤው ከተመዘገቡ ድሎች ወይንም ስኬቶች መካከል አንዱና ዋነኛው ለብዙ ዓመታት ሲንከባለሉ አከራካሪና ይነክ የሆነ የቆዩት በርካታ ጠቃሚ አጀንዳዎችን መለየት መቻሉ እንደ አንድ ስኬት ሊወሰድ ይችላል። ለምሳሌ ያክልም የአማራ ህዝብ ህገ መንግስታዊ መብት የሆኑትን ከክልሉ ግዛት ውጭ የመንቀሳቀስ የመስራት፣ ሀብት የማፍራትና የመኖር ህገ መንግስታዊ መብቶች እውነተኛ ህዝብ ጥያቄ በመሆናቸው መጠን ተቀባይነት አግኝተዋል። በዚህ ረገድ የኮሚሽኑ ሚና የአማራን ህዝብ ጥያቄ ለመረዳት የወሰደው እርምጃ የሚደነቅና እውነትነት ያላቸው ነበሩ ማለትም ይቻላል። የኮንፈረንሱ ውድቀቶች ወይም ጉድለቶች ደግሞ የኮሚሽኑን ስኬት ከላይ በተገለጸው መልኩ ውጤታማ የነበሩ ቢሆንም ጉባኤው እንደ ውድቀት የሚነሱ ብዙ ጉድለቶችም እንደነበሩበት ለመገንዘብ ይቻላል። ከጉድለቶችም መካከል በጉባኤው ላይ በአማራ ብሔርተኞች በኩል ሲነሳና ሲሰነዘር የነበረው አወዛጋቢና መሰረተ ቢስክስ የሆነው የይገባኛል ጥያቄ መተከልን የአማራ አባቶቻቸው ርስት እንደሆነ ተደርጎ የተነሳው ጉዳይ ነው። ይሄ የውሸት የይገባኛል ጥያቄ ቀጥተኛ የሆነ የታሪክ ተቃርኖ መኖርም አያጠራጥርም። ይህ በተለይም የቀድሞ የአማራ ክልል ፕሬዚዳንት የነበሩት ዶክተር ይልቃል ከፍ ያለው በፒኤችዲ ዲግሪ ማሞያቸው እንዲሆን ባሰናዱት ጽሁፋቸው ላይ የዛሬ የሰሜን ጎጃ ማቸፈርን ጨምሮ ያሉ አካባቢዎች የጉምዝ ማህበረሰብ ከሁለት ክፍለ ዘመናት በላይ ከአገው ሕዝብ ጎን ለጎን ይኖሩ እንደነበር ጠቅሰው የአገውና የጉሙዝ ማህበረሰብ ግዛት እንደሆኑ የመሰከሩበትን የሚቃረን መሆኑ ግርምትን ይጭራል። ስለዚህም መተከል ወይም ከፊሎቹ እንደ ፓዊ ያሉ አካባቢዎችን የአማራና የአማራ አባቶች መሬት ነው ብሎ ለማረጋገጥ መሞከር በታሪክም ሆነ በሀቅ ትክክል አይደለም ማለትም ይቻላል። ምናልባትም የአማራ ብሔርተኞች መተከል ላይ የሚኖር አማራ እስካለ ድረስ መብቶቻቸውን ለማስከበር አስተዳደራዊ ጥቅሞችን ለማረጋገጥ የማንሳት መብት ቢኖራቸውም በታሪክም ሆነ በስነ ልቦና የነሱ ያልሆኑ መሬቶችን የውሸት ጥያቄዎችን በማንሳት ታሪካዊና ህጋዊ ቅርጽ ማስያዝ ምንም አይነት መሰረት እንደሌላቸው ማስገንዘብ ያስፈልጋል። መተከል በኢህአዴግ አማካኝነት ተገንጥላ ተሰጠች የሚለው የውሸት ጥያቄም መተከልን በኢህአዴግ መንግስት ጥንስስ የተገነጠለች አድርጎ ማቅረብ ትክክል እንዳልሆነ ሁሉ መተከል በ1983 ዓ ም ከጎጃም ተለይቷል የሚባለው አባባልም ትክክል አይደለም። መተከል በ1976 ዓ ም በደርግ ዘመነ መንግስት በዋነኛነት ለአስተዳደራዊ ምቹነት ሲባል በተወሰነ ውሳኔ መተከል በይፋ ግዛት አስተዳደር ዕድል አግኝታለች። በደርግ ከመወሰኑ በፊት ግን መተከል የቻግኒ ዋና ከተማ ሆና የአገባዊ ዞን አካልም ነበረች። የጉምዝ ብሔረሰብ ተወላጆች የባህል መሸርሸርና በጋብቻ መዋሃድ ምክንያት የነበሩ ህዝቦች ቁጥር መቀነስን በመስጋት ወደ አማራ ክልል የመቀላቀል ፍላጎት አልነበራቸውም። አሁንም የላቸውም ማለት ይቻላል። አሁንም ቢሆን የጉምዝና የሽናሻ ማህበረሰቦች በራሳቸው የዞን አስተዳደር ስርዓት ውስጥ ሆነው እንኳን ቋንቋቸውን የመጠቀም ራሳቸውን በራሳቸው የማስተዳደር መብታቸው እንደተነፈገ ከአገው በሚገባልም እንዲወሰዱ በመሆኑ ከአማራ ህዝብ ጋር የመቀላቀል ፍላጎት አይኖራቸውም። የሀገሪቱ አስተዳደራዊ መዋቅር እንደገና የሚዋቅር ከሆነ ወደፊት ከአማራ ክልል ሊገነጠሉ የሚችሉ ዞኖች ጋር በራሳቸው መልካም ፈቃድ ለጋራ ጥቅም ሲባል ወደ አንድነት መምጣትም ይችላሉ። ሁሉም አንድነትን ለመፍጠር መጀመሪያ ዞኖች ክልላዊ መንግስት መፍጠር አለባቸው። መተከል ለእንዲህ አይነቱ የጋራ ጥቅምን ለማስከበር አንድነትን የሚፈጥሩት ከየትኞቹ ዞኖች ጋር ሊሆን ይችላል የሚለው ጥያቄ ግን በዚህ ደረጃ መዘርዘር አስፈላጊ አይደለም። የምክክር ኮሚሽኑ ገለልተኝነት ጉዳይ ዋናው የውድቀት ነጥብ መነሻ የምክክር ኮሚሽኑ ገለልተኝነት ጥያቄ ውስጥ መግባት ወይም ተቀባይነት ማጣት ትልቁ ጉዳይ ነው። ኮሚሽኑ ከአማራ ብሔር ያልሆኑ ተወላጆች ያቀረቧቸውን አጀንዳዎች ለመቀበል ባለመቻሉና ይህም የነበረውን ስጋት በራሱ ጊዜ በተጨባጭ ማስረጃዎች ማረጋገጡ ነው። ለአብነትም ሰሞኑን በባህር ዳር በተካሄደው ጉባኤ የአማራ ተኮርና አማራ ያልሆኑ ፓርቲዎች በተገኙበት የክልል አጀንዳዎች በየፈርጁ ለኮሚሽኑ ቢያቀርቡም በመጨረሻ ላይ አጀንዳው ተቀባይነት አግኝቶ እንዲካተቱ የተደረጉት ከአማራ ጋር የተገናኙትና የአማራን ጉዳይ የያዙ አጀንዳዎች ብቻ ናቸው። በጉባኤው ላይ የነበሩ ታዛቢዎች እንደገለጹትም ከሆነ ይህ አድሏዊ አሰራር በመጀመሪያው አጀንዳ አሰባሰብ ሂደት ቀን ጀምሮ በግልጽ ይታይ እንደነበርም ተገልጿል። አድሏዊ አሰራር ችግር የገጠማቸው የአማራ ያልሆኑ ፓርቲዎችም የአገው ብሔራዊ ሸንጎ፣ አገው ለፍትህና ለዲሞክራሲ ፓርቲ፣ የወሎ ዲሞክራሲ ፓርቲ እንዲሁም ሁለት ያርጎባ ብሔረሰብ ፓርቲዎች ናቸው። እነዚህ የፓርቲ ተወካዮች አድሎ እንደተፈጸመባቸው ገልጸው በመጀመሪያው ቀን ጉባኤ ረግጠው ቢወጡም ከኮሚሽነሮች ጋር በተደረገው ውይይት አጀንዳቸው እንደሚያዝላቸው በተደረገ መተማመን የተመለሱ ቢሆንም አጀንዳቸው ሳይያዝላቸው ቀርቶ የአማራን አጀንዳ ብቻ በጉባኤው አጸድቀው በመላካቸው ምክንያት ውዝግቡ አሁንም ድረስ እልባት ሳያገኝ ቀጥሏል። የኢትዮጵያ የምክክር ኮሚሽን ባለስልጣናትም እነዚህን ጉዳዮች ለመፍታትና ከአማራ ብሔረሰብ ውጭ የሆኑ አጀንዳዎችን በብሔ ብሔራዊ ምክክር ውስጥ ለማካተት በተደጋጋሚ ጊዜ በየመድረኩና አደባባዩ ቃል ገብተዋል። ከአማራ ብሔርተኞች ወገን በርካታ ስህተቶች እንደተነሱ ሁሉ አንዳንድ የአገው ተወካይ ቡድኖች ያነሷቸው አጠያቂ ነጥቦችም ነበሩ። ከአገው ተወካዮች የተነሱ ጠቃሚ አጀንዳዎች መካከልም ከአገው ፓርቲዎች በምክክር ጉባኤው ላይ ያበረከቱት አወንታዊ አስተዋጽኦ የሚከተሉትን ያጠቃልላል። የአገው ሕዝብ የክልልነት ጥያቄ፣ የአገውኛ ቋንቋ ከአማርኛ ጋር እንደአንድ የሥራ ቋንቋ ሆኖ የመጠቀም መብት የራሳቸው ክልል እስከሚፈቀድም ድረስ በባህል ልዩ የሆኑ ብሔረሰቦች ማንነታቸውን የሚያንጸባርቅ መዝሙር እንዲጠቀሙ። በተለይ ደግሞ የክልልነት ጥያቄ መሰረታዊ የህልውና ጥሪና በአገው ማህበረሰቦች ላይ እየደረሰ ያለውን የዘር ማጥፋትና መፈናቀልን ለማስቆም የሚደረግ የመኖርና ያለመኖር ጥያቄ መሆኑንም ማስመር ያስፈልጋል። ከአገው ፓርቲዎች በምክክር ጉባኤው ላይ ችግር ያለባቸው አቋሞች፣ መልካምና ጠቃሚ ነገሮች እንዳነሱ ሁሉ የአገው ፓርቲዎች የተወሰኑ ሀሳቦች የተሳሳቱ እንደነበሩን ማንሳት ያስፈልጋል።

ባህር ዳርና ጎንደር ከተሞች የክልልነት ማዕቀፍ ዙሪያ ያነሳው ሐሳብ አወዛጋቢ እንደሆነ ግልጽ ነው። ይህን ኃላፊነት ለአማራ ብሔርተኞች መተው እንጂ የአገው ፓርቲዎች ጉዳይ መሆን የለበትም። ሌላው ጉዳይ በአገው ለፍትህና ለዲሞክራሲ ፓርቲ አለፋና ጣቁሳን በተመለከተ ያነሱት ይገባኛል ጥያቄ ነበር። እነዚህ ሁለቱ ወረዳዎች የአማራ ክልል ከተመሠረተ ከ31 ዓመታት በፊት ጀምሮ የጎንደር ግዛት አካል ናቸው። የአገው ለፍትህ ፓርቲ ሊቀመንበር ይህን ጉዳይ ሲያነሱ፣ ለዚህ ጥያቄ ግልጽ የሆነ ማሳመኛ ምክንያትም አላቀረቡ። ምናልባትም ከጎጃም ብሔርተኞች ጋር ያላቸው ቅርብ የሆነ ቁርኝት ተጽዕኖ አሳድሮባቸው ሊሆን እንደሚችል መገመት ይቻላል። ወይንም ደግሞ የጎንደር ክልል የመመስረት ንቅናቄ ከቅርብ ሳምንታት ወዲህ በማኅበራዊ ሚዲያ ከፍተኛ እንቅስቃሴ ሲደረግ መቆየቱን ተከትሎ በጎንደር ብሔርተኞች በኩል የአባይን ወንዝ እንደ ድንበር ለመጠቀም ካርታ ለመስራት ጎንደሬዎች ያሳዩትን ፍላጎት ተከትሎ በጎጃም ብሔርተኞች በኩል አለፋና ጣቁሳ ላይ የይገባኛል ጥያቄ የማቅረብ ኃላፊነት የተጣለበትም ይመስላል። ባህር ዳር ከተማን ለመክፈል የሚደረገው ሙከራም ተቀባይነት የሌለው ነው። ልዩነቶችም የሚስተናገዱት በዚህ መልክ ሳይሆን አካታችነት ባለው መልኩ ውይይቶች ሲደረጉና በመተማመን እንደሆነ ማወቅ ያስፈልጋል። ሁሉንም ብሔር ብሔረሰቦች እና ሕዝቦች በእኩልነትና በፍትሐዊነት የምታስተናግድ ሁሉን አቀፍ የሆነች ኢትዮጵያን ለመገንባት ካለፉት ስተቶች በመማር እውነተኛ ዲሞክራሲና መቻቻል ላይ የተመሰረተ አብሮነትን ማምጣትም ያስፈልጋል። ክብራትና ክብራን አብራችሁን ስለቆያችሁ እያመሰገንን፣ ዩትዩብ ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል ይሁኑ።